አሰበው ስለሆነው ድንገት ታምራል ሊሆን ነው። ምንድን ነው ምለው፣ መጽሐፍ ቅዱስ ስሙት። ከዛ በኋላ አሁን ለምንዋል ጴጥሮስ ትኩሪ ብሎ እያየው ነው። አንድ ነገር ተናገረው። ጴጥሮስ ግን ብርና ወርቅ የለኝም፣ ይህን ያለኝን ግን ይሰጣለሁ አለው። ብርና ወርቅ የለኝም፣ ይህን ያለኝን ይሰጠዋለሁ። ምንድን ነው ያለኝ? በጴጥሮስ ሕይወት ላይ ምን አይነት ነገር ነው ያለው? የማይሸቃቀጥ ክርስቶስ ሉዳኪያ ቦስያ ለቃሉ ታማኝ የሆነው ክርስቶስ ጴጥሮስን ለመዳን ስል ደምና አፈሰሰው። ክርስቶስ ጴጥሮስን ከድግድግ ጨለማ ለመውጣት ስል በመስቀሉ ላይ ደምና አፈሰሰው። ክርስቶስ ያለኝ እንደሆነ ያውቋል። በውስጡ ላይ እንደተቀመጠ ያውቋል። ይሁላችሁ ከእናንተ ጋር ክርስቶስ እንዳለ ታምናላችሁ። በውስጣችሁ ላይ ክርስቶስ እንዳለ ታውቋላችሁ። በውስጣችሁ ላይ መንፈስ ቅዱስ እንዳለ ታውቋላችሁ። ካወቃችሁ እንደ እግዚአብሔር ሰው እየተናገርኩ ነው። ያለኝን እናገራለሁ። በውስጤ ላይ የተገለጠውን እናገራለሁ። ከዚህ እሳት ጀምሮ እንደዚህ ይሆናል። ተስባ በቆረጣችሁት ጉዳይ ላይ እግዚአብሔር ክብሩን ይገልጧል። አጆካማንያ ኮቫ አይነሰም ባላችሁት ጉዳይ ላይ እግዚአብሔር ታምራትን ያደርገዋል። ሕልም ባላችሁት ጉዳይ ላይ እግዚአብሔር ታምራትን ያደርገዋል። ተስፋ ቆርጬ ያሉ ባላችሁት ጉዳይ ላይ እግዚአብሔር ታምራትን ያደርገዋል። አይነሰም ባላችሁት ጉዳይ ላይ እግዚአብሔር ታምራትን ያደርገዋል። መዶራ ከማላቦራ ባሺ ከባንያ ሌተካያክራዲያኖ ሶፕሬደቬንያ ሊብራትያኖሶፕረደቬራዲያኖሴያ መራማያክራዲኮቬና ክራዲኮባን መሊዳናሴፕሬደቬንያ ይሁላችሁ። ከእናታችሁ ማህጸን ከተወለዳችሁበት ቀን ጀምሮ እስከ ዛሬ አይነሰንብላችሁ። ተስፋ የቆረጣችሁት ጉዳይ በኢየሱስም ይለመልመዋል። እስከ ዛሬ በውስጣችሁ ላይ የተቀመጠው በሽታ ከተወለዳችሁበት ቀን ጀምሮ እናንተን እያሰቃየ ያለ በሽታ ካለ እንደ እግዚአብሔር ቃልና እንደ እግዚአብሔር ሰው እናገራለሁ። ከዚህ ቀን ጀምሮ ይነቀላል። ወራማያ ከቬና ከባያ። ከዚህ ሰዓት ጀምሮ ይነቀልሃል። ከዚህ ሰዓት ጀምሮ በኢየሱስ ስም ይነቀልሃል። ምን ሆነው? ድንገት ታምራት ነው፣ ድንገት ምራክሎ ነው። ዛሬ ድንገት ከታምራት ጋር የሚገናኙ ሰዎች አሉ። ድንገት ከመለኮታዊ ክብር ጋር የሚገናኙ ሰዎች፣ ድንገት ከእግዚአብሔር ኃይል ጋር የሚገናኙ ሰዎች፣ ድንገት ቃጆ ማራካት ያኖሲያ ይሁላችሁ። ድንገት የሆነ በቃ ተስፋ ቆርጫ ያለው አላችሁት ጉዳይ ለምሊሞ ታገኝ